ውሸት ነው። ሀናና ያቄም ትክክለኛ የማርያም አባትና እናት ሀናና ያቄም ያደሉ የማንም አይደለም። ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታቃላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም፣ ጤና ይስጥልን። የክርስቶስ ጸጋ እና ሰላም ይብዛላችሁ። እንደምንቆያችሁ፣ እንዴት አላችሁልኝ ልኝ። እነሆ እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት አደረሳችሁ አደረሰን። እንግዲህ እንደሚታወቀው በዛሬው ዕለት እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ግንቦት ልደታ ወይም ልደታ ለማርያም ተብሎ የሚጠራው ዕለት ላይ እንገኛለን። እንኳን ለዚች ቀን አደረሰን አደረሳችሁ። እንግዲህ በዛሬው ዕለት በሚከበረው በዚህ በእመቤታችን ቅድስት ድንግል ማርያም በልደቷ ነገር ላይ እንሆ ምን ተባለ፣ ምን ትምህርት ተላለፈ የሚለውን ወደ እናንተ እናደርሳለን። እንሆ ከፕሮቴስታንት ወገኖቻችን ወይም ድሞቻችን ደግሞ ምን ያህል ጥላቻቸው የከፋ እንደሆነ ያየንበትን ነው። እነሆ ቪዲዮን ተመልክተን በዚህ ላይ ሀሳብ አሳየት የምንሰጥበት ይሆናል። ከዚያም በዓሉ እንደምን ተከበረ እለት ውስጥ እንዴት ታሰብ የሚለውን ወደ እናንተ ምናደርስ ይሆናል። ቆይታችሁ ከኤምሃውስ ሚዲያ ጋር ይሁን። እነሆ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እነሆ ይህ በድንቅ እየተከበረ ያለውን ሁኔታም እና ይሆናል። እነሆ በአዲስ አበባም ልደታ ለማርያም ቤተክርስቲያን በሜክሲኮ አካባቢ እንዴት ባለ በድንቅ አከባበር እንደተከበረ እና የህዝቡ አወጣጠም ምን እንደሚመስል ወደ እናንተ የምናደርስ ይሆናል። እስከ ቪዲዮ ፍጻሜ ከኛ ጋር እንድትሆኑ እነሆ እንጋብዛለን። ቪዲዮን በቀጥታ ሲንመልከትና ምን ልበት ይሆናል። ውሸት ነው። ሃናና ኢያቄም ትክክለኛ የማርያም አባትና እናት ሃናና ኢያቄም ያደረገ ዝም ብሎ በየዘመኑ ዝም ብሎ ስመሰየም ችግር ስለሌለባቸው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 ከሱ እኩል ያሰለፉት መናፍቃን ናቸው። ከጸረ ማርያሞች ማርያም ያላለችውን አለች ብለው ስሟን ካጠፉት መጠንቀቅ። እንግዲህ እንደተመለከታችሁት ወገኖቻችንም የሚሉትን አሳጥቷቸዋል ነው። እንግዲህ እንደሰማችሁት ነው የእመቤታችን ቅድስት ድንግል ማርያም እናትና አባቷ ሐናና ኢያቄም አይደሉም ይላሉ። እንግዲህ እና ሐናና ኢያቄም የእመቤታችን ቅድስት ድንግል ማርያም እናትና አባት ካልሆኑ ማን ነው እናት እና አባቷ? እናት እና አባቷ ማን ናቸው? ወይ እና አከሌ እና አከሌ ይባላሉ ብላችሁ ማቅረብ ነው። እንግዲህ ስም ማውጣት አይሰለቻቸውም ወይም አይከብዳቸውም። እናት እና አባቷ ሐና እያቄብ አይደሉም እያሉ ነው። አይደሉም ካላችሁ ማምጣት ነው። እንግዲህ እኛ ቅድስት ቤተክርስቲያናችን ሐናና እና ያቄብ የእመቤታችን ቅድስት ድንግል ማርያም እናት እና አባት እንደሆነች ያስተምሩናል እንማራለን። ምናቀውም ታሪክ ይሄ ነው። እናትና አባቷ ሀናን እና ያቄብ አይደሉም ካላችሁ አምጥታችሁ ማሳየት። ሌላ ምን እንላለን? እንግዲህ ወዴት እየሄዱ እንዳለ ለመገመት ራሱ በጣም የሚከብድ ጉዳይ ነው። በእመቤታችን ላይ ያላቸው ጥላቻ ምን ያህል የከፋ እንደሆነ ምንረዳበት ነው። ምን ያህል የከፋ እንደሆነ። ሰው በዚህ ነሃል ጥላቸው ያድራል። በጣም በጣም የሚገርም ነው። እንግዲህ ሁለተኛው ደግሞ እንደሰማችሁት ነው። በግንቦት አንድ ጀምሮ የሴጣን ቀን ነው። ቀኖች ሁሉ ለጌታ ነው አለ እና መልሶ ደግሞ የሰው ደም የሚጠጣበት የክፉ ክፉ የሆነ ቀን ነው በማለት ይናገራል። ማለትም በቃ በግንቦት ወር የሴጣን ወር ነው። ወዳጅ የሴጣን ወር ነው አልኩኝ እነሆ የሴጣሩ ወንድምህ አልክማ የወንድምህ ነው ማለት ነው። እንግዲህ እኛ ይህን ቀን ለጌታ የሰጠው የሰጠው ማነው? ይሄንን ቀን ለሴጣን የሰጠው ማን ነው? ማን ነው ለሴጣን ሰጪስ ያደረገው? ቀኖች ሁሉ እግዚአብሔር አይደሉ? ወራቶች ሁሉ እግዚአብሔር አይደሉ? ዓመታት ሁሉ እግዚአብሔር አይደሉ? ማን ነው ግንቦትን ለሴጣን የሰጠው? ግንቦትን የሴጣን ነው ብሎ የሰጠው ማን ነው? አንተ ማን ነው? እኛ እንግዲህ ይሄንን አናውቅም? ምናልባት ያው የወንድም ከሆነ ሊሆን ይችላል። ምን ያህል ምን ያህል ጥላቻ እንግዲህ። የእመቤታችን የቅድስት ድንግል ማርያም ግንቦት አንድ ልደታ ማርያም ነው። እናታችን እናታችን ቅድስት ድንግል ማርያም የተወለደችበት ቀን ነው ስላልን ብቻ የሴጣን ቀን ነው ለማለት ደፍር እጅጉን እጅጉን አሳፋሪ፣ የሚያሳዝን እንግዲህ ጥላቻችሁ እስከምን ያህል ጥግ የደረሰ እንደሆነ የተረዳንበት ነውና በእውነት የምታስተውሉበትን እዝነ ልቦና ፈጣሪ እንዲሰጣችሁ፣ መቼስ ከዚህ በላይ የምንለው ነገር አይኖረንም። እግዚአብሔር ይርዳችሁ፣ ልቦናችሁን ይመልስ። እንደ አይሁድ ልበደን እንዳና ከመሆን እግዚአብሔር ይሰውራቸው። በእውነት ይሄ ድንጋይነት ነው ማለት ድፍን ያለ አእምሮን መዝጋት ካልሆነ በስተቀር በእመቤታችን ላይ እዚህን ያህል ጥላቻ፣ በጌታ እናት ላይ እዚህን ያህል ጥላቻ፣ እጅግ እጅግ ከባድ ነው በእውነት። እሺ እንግዲህ እለቱን እንዴት ዋለ የሚለውን ደግሞስ አንዳንድ ቪዲዮዎችን ወደ እናንተ እናደርስና በዚሁ የምንቋጭ ይሆናል። እስኪ ቪዲዮችን እንመልከት። አትደንግጡ፣ አትደንግጡ። እመቤታችን ወላዲት አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል የማይዘጋው ነገር ግን አራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው ልደትሽ ልደታችን ነው ብለው የሚያከብሩት የእመቤታችን የወላዲት አምላክ የአቤሌዋት፣ የኢዮብ ትግስት፣ የኤልያስ መና፣ የሙሴ ደመና፣ እንጸባጦብ ዘሲና የተዋህዶ አሌንታ፣ የዘካርያስ ደስታ፣ የመነኮሳት ስንቃቸው፣ የድንግል ማርያም ልደቷ ነው። እንኳን አደረሳችሁ።

አለቀስክም አላለቀስክም እኛ የምናውቀው ግን አንድ ነገር አለ። እመቤታችን ከየትኝ የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። አንተ እቱ እኔ በጣም ትልቅ የሆነ ከሁሉም የሚለያት በቃ የአምላክ እናት አለቅ የጌታ እናት፣ ይሄ ትልቅ ክብር ነው። ግን የፈለጋችሁትን ልትሉን ትችላላችሁ። እሱን እንፈቅድላችኋለን። አመለካችኋት ምናምን ስትል ውለ ስትል ማድረግ ትችላለህ። ማይ ብራዘር ትችላለህ። እኛ ልባችንን እኛ እናውቃለን፣ የምናመልከውን ብቻውን ብቻውን የሆነውን ጌታ እሱ ስንወለደችው እናቱ ኧረ፣ በስመ አብ! እናታችን ልትሆን እራሱ አይገባንም። ጌታ በጣም በምህረቱ ባለጠጋ ስለሆነ ነው እንጂ ለክ እግዚአብሔር በምህረቱ ባለጠጋ ሆነ እንደተባለ ጌታ ኢየሱስም የባህሪ ልጁ ነው እና በምህረቱ ባለጠጋ ስለሆነ እናቱን እናቱ አድርጎ የሰጠን እንጂ አተትገባላ የእመቤታችን ልጅ ለመሆን አትገባም ማይብራዘር አትገባም አትገባም አንገባም ግን ጌታ በምህረቱ ግን እናቱ አድርጎ ይሰጡናል እናቱ አድርጎ ይሰጡናል ማለት ከራሱ ጋር በምህረቱ አንድ አድርጎናል እያልን እኮ ነው ከጌታ ኢየሱስ ጋር አንድ የሆንን እኛ ለእኛ እኮ ነው ነውታችን እናት የሆነችው። አይደለም እንዴ? ከጌታ ጋር አንድ ስለሆንን የእርሱ እናት የእኛም እናታችን ሆነች። እንደዛ ነው። ስለዚ አሁን ሔዋን የሙታን እናት ሆነች። ሔዋን የሙታን ሁሉ እናት ሆነች። እመቤታችን ግን በልጇ በክርስቶስ በኩል የሚድኑ የእነርሱ የህያዋን እናት ሆነች። የህያዋን እናት ነች። አንዳንድ ሰው ኖ እናት አይደለችም ካልክ፣ በሙታን መንደር ሆነ እንዴት እናት ትሆናለች? አይደለችም አይቷን አይደለችም በሙት ነ ሲጀመር። እንደዛ ካልክ ካል የሞት ቀን ማለት ነው። የልደትሽ ቀን ልደታችን ነው። ፕሮቴስታንት የሆናችሁ ሰዎች ይህ ቪዲዮ አሳለፉት። ይህ ቪዲዮ የተሰራው በብቸኝነት ደረጃ ለኦርቶዶክሳውያን ብቻ ነው። ኦርቶዶክሳውያን እንኳን ለመቤታችን ለቅድስት ድንግል ማርያም የልደት በዓል መታሰቢያ አደረሳችሁ። እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ከቅዱስ እያቄምና ከቅድስት ሐና የተወለደችበት ዕለት ነገ ነው። ይህ ቀን ደግሞ ክርስቶስ ኢየሱስ ከእመቤታችን ከቅድስት ድንግል ማርያም ስለመወለዱ ቀድሞ በነቢያት የተነገረው ትንቢት የተፈጸመበት ነውና የሔዋን ምትክ እናታችን ቅድስት ድንግል የተወለደችበት ነውና ሁላችንም በደስታ በሐሴት በምስጋና በቅዳሴ በወዳሴ እናሳልፈዋለን። እኛ ክርስቲያኖች ነው ሰዎችን እንወዳለን ልክ እንደ ፕሮቴስታንቶች አይደለም። እናመሰግናለን። ግንቦት አንድ የእመቤታችንን ልደት ለምን አድባር እያለን እናከብራለን። አድባር ማለት ተራሮች ማለት ነው። ደብር ሲበዛ አድባር ወይም አድባራት ይባላል። በሌላ ፍቺ አድባር ከጥንት የዘልማድ ባህል ጋር በማገናኘት የአምልኮ ባህል ያደርጉታል። ታሪኩ ይሄ ነው። መሠረታትያ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው። መዝሙረ ዳዊት መዝሙር 86 ከቁጥር 17 በቤተ ክርስቲያናችን ትውፊት መሰረት ቅድስት ሐናና ቅዱስ ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችን ቅድስት ድንግል ማርያምን ወለዱ። በወቅቱ ከቤት የወጡት በሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን በማያያዝ በዓሉን ከቤት ውጭ ቁጭ ብለን ንፍሮ ቀቅለን ዳቦ ቆርሰን እንድናከብረው ሆኗል። በጎ ነገር ላይ መርዝ የሚረጨው ሴጣን ዲያብሎስ በማር መካከል መርዝ ከሚጨምርባቸው በዓላት አንዱ የግንቦት ልደታ እመቤታችን ቅድስት ድንግል ማርያም የተወለደችበትን ይህንን በዓል ባለማወቅ ወይም በድፍረት አድባር አውጋር ነው፣ ቆሌውን ለመለመን ነው እያሉ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደምንም እንዲሁ ያለ አግባብ የሚያፈሷሉ። እኛ ኦርቶዶክሳውያን ይህንን እንጸየፋለን። ቤተ ክርስቲያን በሠራችልን ሥርዓት ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስን እያመለክን እያመሰገንን እናታችን መቤታችን ቅድስት ድንግል ማርያምን የድኅነት መገኛ የሆነችውን እናታችንን እሰይ ተወለድሽልን እያልን የምናመሰግንበት እንጂ በዚህ አግባብ በቤታችን በር ላይ ተሰብስበን እየዘፈንን እየጨፈርን ለመብላችን ብቻ የምናደርግ ከሆነ፣ እውነትም ሰይጣን ዲያብሎስ የከተተብን መርዝ ወደኛ ሆኗል ማለት ነው። እለቱን ከበረከት ይልቅ ወደ መርገም እናሳልፈዋለንና ባህሉን ስናከብር ባድባር በደብራ በቤታችን በረንዳ ላይ ሆነን እመቤታችንን እያወደስን እያመሰገንን እየዘመርን እየጸለይን እንጂ እየዘፈንን እየዘለልን ሊሆን አይገባም። መልካም በዓል። ለዛሬ ያዘጋጀንላችሁ ቪዲዮ ይሄን ይመስላል። ኖ ከዚህ ላይ መልካም ቁም ነገር እንደያዛችሁ ተስፋ እናደርጋለን። ካዲያ ሚዲያውን ቶሎቶሎ አዳዲስ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። የኤማውስ ሚዲያ ነው።